ሰላም ሰላም ሰላም ለእናንተ ይሁን የዩቱብ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። እንዴት ናችሁልኝ? እና ዛሬ ማለት ነው ዛሬ ደግሞ የመጣሁበት ምክንያት ማለት ነው ገኒ ዩቱበሯን ታውቃታላችሁ አይደለም? ቤቲ ቤቲ የቤቲ ባለቤት ዛሬ ትንሽ የሆነች ነገር ተፈጥሮ ነበረ። ቤቲ እኔ ቤቲ ማለት ነው አወቃችኋት፣ ቤቲ ዱባይ የነበረቻው ማለት ነው ቤቲ እኔ እስካየዋ ድረስ ዩቱብ ክፈቱ እዛ ሆናችሁ ዩቱብ እንደምንም ተፍተፍ ብላችሁ በምትሰሩ ስርዓትን እያላችሁ እዛው እያላችሁ ዩቱብ ብትከፍቱ ጥሩ ነው ስትል ነው መሰማት። እናበረታታችኋለን ማትችሉ ልጆች ደግሞ የማስተቹሉ ልጆች እኛን ከፍትላችሁና ሌላ ጊዜ ከዛ አካውንታችሁ እስከዛኛ ጋር ይቀመጥና፣ ከዛ በኋላ አገራችሁ ላይ ስትገቡ፣ ሰላም ሰላም ሰላም፣ ለእናንተ ይሁን የዩቱብ ቤተሰቦቼ፣ እንዴት ናችሁ? ሰላም ናቸው፣ ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። እንዴት ናችሁ አላችሁ አደለ? እና እግዚአብሔር የተመሰገነ ይሁን። እኔ ጋር ሁሉ ሰላም ነው። እና እንዴት ነው? ሰብስክራይብ እያደረጋችሁ ነው? እያበረታታችሁ ነው? ምን አለ አዲስ ነገር፣ እንዴት ነው? ኧረ አበረታቱኝ! ኧረ አበረታቱኝ! እኔ አንድ እህታችሁ የአረብ ሀገር የመዳብ ቅመም እህታችሁ አበረታቱኝ ውዶቼ፣ ሰብስክራይብ አድርጉልኝ። ቪዲዮም ያው ብዙም በአሁኑ ሰዓት ላይ የሚመች ነገር ባለቅም ሰዓቷን እያያችሁልኝ ማለት ነው፣ ሰዓቱን ጨቅሱልኝ ማለት ሰዓቷን ማለት ቪዲዮ ትንሽ ሰዓት ቢታይልኝ አሪፍ ነው። እንዲህ ባይመቻችሁ እንኳን እንዲህ ስልኩን ትንከላላችሁ ከፍታችሁ አስቀምጣችሁ ሰዓቱን አስቆጥሩልኝ እኔ ውዶች። እና በጣም አሪፍ ነው። እይታ በጣም ነው ያለኝ፣ እይታ በጣም ነው ያለኝ። እና በጣም ነው የማመሰግናችሁ በሆነው ሰብስክራይብም እያደረጋችሁ ያላችሁት እያበረታታችሁ ነው፣ ግን ያው ሊብ ላይ መግባት እስከምችል ድረስ ብታበረታቱኝ ደስ ይለኛል የኔ ውዶች። ከእናንተ እንደውም ገና ብዙ ነገር ነው የምጠብቀው እና ዛሬ ደግሞ አሁን ማለት ነው ቅርብ ሰዓት ላይ ቲክቶክ ላይ ነበርኩኝ። ገኒ ያወቃችኋት አለለ? ገኒ ኢትዮጵያ የምትኖረው ዩቱበሯ ማለት ነው፣ ቤት ሾ የቤቲ ባለቤት ቤቲ። በእውነት ቤቲ እግዚአብሔርን እኔ እስካየዋ ድረስ እውነት እውነት ነው የምናገረው። እግዚአብሔርን ዩቲዩባችሁን እዛ ክፈቱ። እዛ ሲከፈት አሪፍ ነው። የማትችሉ ልጆች ራሱ እኔ ከፍትላችኋለሁ። ከዛ በኋላ እናንተ ትንሽ የዋይፋይ ፍጥን ትላላችሁ፣ የዋይፋይ ፍ ትችሉኛላችሁ። ያው በዋይፋይ ነው። እውነቷ ነው ደግሞ። ኢትዮጵያ ነው ምርት ኖሮ ምንም ማለት አይደለም። ግን ምንድን ነው ማለት ገን አሁን ምንም ነገር የምታውቀው ነገር የለም። እነ ቤቲ እየረዷት ነው፣ እኔ እስካየው ድረስ እግዚአብሔርም፣ ባለቤቷ ጭምር ማለት ነው። ባለቤቷ እንደም በጣም በእውነት ያው እኛ ሴቶች ነን ያው ቤቲ ግን ባይ ልትናገር ትችላለች። ሁላችን የምናደርገው ነገር ነው። ሁላችን የምንናገረው ነገር ነው። ግን በእውነት በጣም መልካም ሰው ቅን ናት። እኔ ባየኋት አንጻር በእውነት ክፈቺ እናበረታታሻለን። እንዲሁም እኔ ሁሉ እኔ ከፍትልሽና ከዛ ኋላ እቱኑን ትቀይረዋለሽ እቱኑ እስከሚያድግልሽ ድረስ እኔ ከፍችልሽ ትለይ ነበር። በእውነት ትለይ ነበር። ያው እኔ አጋጣሚ ቤተሰብ የሆነ ሰው እዚህ ዱባይ መጥቶ ያ ሰው ነው እንትን ያለልኝ ማለት ነው እና ቤቲ ታበረታታለች ሰው። እኔ ያየሁትን ከመናገር ወደ ኋላ አለም። ለገኒ ነበራች ማለት ለገኒ ራሱ ገኒ ማለት ነው። ለገኒ ራሱ ተከፈላት እኮ በቃ ነገ ሊከፈላት ነው። በጣም ነው ደስ ያለኝ። እግዚአብሔር ነው። በጣም ነው ደስ ያለኝ ስትል ነው ያየሁት በእውነት። እና እንዲሁም እሷን ሲያበረታቷት ያው አለመግባባት ይኖራል፣ ግን ይህን አክል ደግሞ ብዙቻቸው ማለት ነው እንደዚህ እነ ቤቲ አንቺ እንደዚህ፣ አይ አይ አይደለም፣ እስካሁን እኮ አግዟታል እቺ ልጅ በስንት ሱኖ አካውንቷ ሲበላትን ሲል የነበረው አሁንም ሆነ በእውነት እኔ ነ ቤቴ ጋር ቢቆይ ይሻላል። ነገሩ ተስተካክሎ ልጅቷ ወደ ራሷ በስርአት እንዲሰጣት ማለት ነው። ያው የዩቱብ ብዙ እውቀቱ የለኝም ግን እዛ ጋ በቃ ቅድም አይታችሁ ከሆነ ቅድም ላይ ማለት እያዋከቧቸው ነበረ። በቃ እኔ የእሷን ነገር እኔ ይዘዋለሁ ምናምን፣ እኔ ደግሞ አይ አይሆንም እዛ ቤቲ ጋር ቢቆይ ይሻላል፣ ይሄ አካውንት ምናምን እያልኩ ነበር። እና እንደምን ላብርሽ በውስጥ መስመር ነግሬያለሁ። እና የሆነ ውክብ ያደርጋሉ ታውቃላችሁ። ምንም ቢሆን ቤቲ ሰው ሀገር የቆየሽ ልጅ ናት፣ ባለቤቷም ያውቃል። ቅድም ባለቤቷ ራሱ ስትናገሩ ነበር። በእውነት በጣም መልካም ሰው፣ እንዲህ ምን ሆናችሁ ነው? በጣም መልካም ሰው ቤቲ። ያው ሴት ናት አይለቃል የሆነ በቃ አይለቃል። ልትናገር ትችላለች ሴት፣ የሴት ደግሞ የኛ ባህሪያችን ነው። ቅድም እሱም ትንብላችሁ ምናምን በጣም ነው የሚደብረው። እና ውዶቼ ቤቲን ስካውን ቤቲም ባለቤቷም እንግዲህ ቆሌ ባየኋቸው አንጻር በጣም መልካም ሰዎች ናቸው። አካውንቷ እንዳይጠፋባት ነው አካውንቷ እቺ ልጅ በቃ ዮን እንዳትሰረቅ። እነሱ መስጠት ይሰጣሉ ከዛ በኋላ ደግሞ እንደልማዳቸው እንዳይዘርፏት ሌቦች እጅ ላይ እንዳትወርቂ ማለት ነው። ለገኒ በማሰብ ነው። ግን ብዙቻችሁ የሆነ ነገር ስትናገሩ ነበር፣ አልፎ ተርፎ እኔንም ስጨፈጭፉኝ ነበረ። ግን ምንም ማለት አይደለም ውዶቼ። ያ የህይወት ነገር ስላለ ነው። ምንም ብትሆን ቤቲ ትሻላለች፣ ሰው ሀገር አይታለች። ቤቲ ያው የገኒ ነገር ቢያናድዳት እዛ ጋ አካውንቷን ለሰዓቱ ትዝጋው እንጂ አልከለከለቻትም። እየተናገረች እኮ ነው እንዴ! ሙሉ ለሙሉ እኮ መከልከልም ትችላለች እኮ ተፈራርሞ አይደለም እንትን ያለችላት እና፣ በእውነት ሰው ላይ ዝም ብለን እጣታችንን ትን ባንል ጥሩ ነው። ያው ገንዬም ያው ትቸኩላለች። ያው ምንም ነገር እሷ እንደውም ከነጭራሹ ምንም ከኛ እንደውም የባሰች ምንም ነገር አታውቅም። አማረ እንደማለት አማርኛ ራሱ እንደማታነብ ምናምን ነገር ነው። ግን ቢሆንም ግን የሆነ ጠንከር ያለ ሰው ከጎና ቢኖር አሪፍ ነበረ። ያሳዝናል። ገንም ታሳዝናለሽ በጣም። ግን ቤቲም ያው አግዟታል ረርቷታል እና ሁሉም ነገር እትን ስንል ብናስተውል አሪፍ ኖራለው። ዝም ብለን አንቺ እንደዚህ ነሽ፣ አንቺ ለመውሰድ አስበሽ ነው፣ አንቺ እንደዚህ ለማርገ አስበሽ ነው ብለን ሰውን ባንጨፈጭፍ መልካም። በእውነት ቤቲም ባለቤቷ መልካም ሰዎች ናቸው። ደግሞ ምንም ማለት አይደለም፣ ዩቱብ እያስከፈሉ ለዋይፋይ ምን ችግር አለው? ለዋይፋይፍ አንድ ሰው ይቱን መክፈት እኔ አሁን ረዥም ሳት ነው ይቱን መክፈት ፍላጎቴ ነበረኝ፣ ግን ስላልቻልኩ ነው እከፍታለሁ፣ ግን ትክክ በትክክል አልከፍትም። ከዛ በኋላ እኔ አውቀው ሰው መጣ እዚህ ባለሙያ አስተካከለልኝ። አሁን ተስተካክለው፣ ከዛ ኮዱን ራሴ ሞልቼ አስተካክዬ ነው እንትን ያልኩት እና አሁን ገኒ ራሷ እንኳን ይሄን እንኳን ራሷ መሙላት አትችልም። የሆነ የምትሞላ እትኖች አሉ፣ እሷን እንኳን እሱ መሙላት አትችልም፣ እርግጠኛ ነኝ ሁሉ ነገር እነሱ ነው የሚያስተካክሉላት። እና እኔ ከነሱ ጋር እንዶ ከነገኒ ጋር ሆ ከነ ቤቲ ጋር ሆና ችልጅ ተስማምታ እነሱም እያገዟት እቺ ማለ በ ገኛ ምርር በ የምትማረር ናት። አሁን በሆን ነገር ተነስታ ምርር ምርር ምርር የሚላት ልጅ ናት እና የሆነ ገብተን ባናጨፈጭብ ትንባንል ጥሩ ነው በእውነት እና እነሱ እንደውም የበለጠ ማስማማት አለብን። አካውንቷንም ሲሰጧት በስርዓት በፍቅር እነሱን ማመስግና ቢለያዩ ደስ ይለኛል። ውዶቼ ቅድም እንግዲህ ነበርኩኝ እና አብርሽ ጋርም ነበርኩኝ። እኔንም ሲጨፈጭፉ ነበር። እንደዚህ አይደለም እኮ ኧረ፣ ተው፣ እንደዚህ ተረጋጉ ምናምን ስል ሲጨፍ እኔ እንደውም ወዲያውኑ የሆነ አንድ ልጅ ማለት ነው በቃ እኔ አገዛታለሁ የት አካባቢ ናት ምናምን ሲል ቶሎ አብርሽ ጋር በወስ መስመር ነው የገባውለት በችኮላ የሚዋከብ ነገር መሆን የለበትም። እና ቅድም ቅድም ዶም ቤቲ አሁኑ በቃ አሁኑ አስረክባለሁ ስትል ነበረ። ግን አየር ላይ ነው ይሄ ነገር እህት የሚለው ይመታባታል። ገባችሁ አይደለም? ቤቲ በስርዓት ያን አካውንት ብሰጥ ችገኒ ደግሞ በቃ አየር ላይ ነው የምትቀረው። ካካውንቷ ማትሆንም። እነሱ ደግሞ እንዳይሰረቅባት ነው እዛ ጋር እንደዛ እየሆኑ ያሉት፣ ግን ማንም አልተረዳቸውም። እነሱን ባልሽ እሱ ጌታ መልካም ሰው ነው። እኔ እንደውም ቤቲን ቤቲን እዛ ጭፍጭፍ አድርጓት እግዚአብሔርን እንደ ባለቤቷ ምን አደረገ መልካምነት ወንድ አብዛኛው ወንዶች ጌታም ቅንነት ነው የሚያስቡት እርግጠኛ ነኝ ቤቲ ማለት ነው እንደ ቁጣል ምናምን እትና ስትናገራት ገኒ ስትናገራት እርግጠኛ ነኝ እንደሚገስሳት እንደሚቆጣት በጣም ስርዓት ያለው ነው። በቃላል ስለ አካውንትም ስለ ዩቱብ ክፈቱ እያለ ቲክቶክ ላይ እንገናኝ ነበረ። በጣም መልካምነቱ ነው። አግዛችኋለሁ ዩቱብ ክፈቱ ቲክቶክ ላይ ጊዜያችሁን አታሳልፉ እያለ የሚመክር ወንድማችን ነው። እና ትንሽ ቅድም ደበረኝ፣ እንደዛ ሴቶቹ አንዳንዶቹ እህቶቼ ያው ትንሽ ያለ እትን ያላሉት ነገር ስላለ ነው። ያው ነገሮትን እያለ ሲመጣ የገኒንም ይናቋለን። የገኒ ቶሎ ይከፋታል። የሆነ በቃ ምርር የሚላት ነገር አለ፣ ክፍት የሚላት ነገር አለ ያችን ገኒም ስትሳደብ እችም እንግዲህ አፋን ዝም ማለት አትችልም። ሴት ሴት ደግሞ የፈለገ ነገር ከተነካች እሷም እንደዛ የሆነ አይለቃል ትመልሳለች። የታወቀ ነገር ነው። ግን መሃል ላይ የሆነ ጠንካራ ያለ ሰው ገብቶ አስማምቷቸው አካውንቱን ስሰጥ እንዲሰጡ ነቤቲ በፍቅር በሰላም ቢሆን ደስ ይለኛል። ግን የሆነ ዚህ ወከባ ምናምን ባንፈጥር ጥሩ ነው ላለው፣ የኔ ውዶች ውድድ ነው ማረጋችሁ። ለማንኛውም እኔን አበረታቱኝ። እውነት እኔ የእናንተ ድጋፍ ያስፈልገኛል። አሁን ሊብ ላይ እስከምገባ ድረስ አንድ አስር ሰው ነው ሰብስክራይ የሚቀረኝ። እሷን አድርጉኝ፣ ና ሊብ ላይ ልግባ። የኔ ውዶች በጣም ነው ማመሰግነው በእውነት እና ይህንን ይመስላል። እኔ እኮ አብርሽን ራሱ ያው አሁን ችግር ላይ ስላለ እሱን በቃ አላስቸግርም ምናምን ማለት ነው እንጂ ዝም ያልኩት እሱም እኮ ትኑ ላይ ሼር ቢያደርግልኝ ወዲያው ነው እንትን ይላል። ግን አብርሽ እንደምታዩት ችግር ላይ ያለው ያው እኔ ደውዬ ማስቸገር ትንሽ እንትን ስላለኝ ነው። እና የኔ ውዶች ለማንኛውም እንደዛ ነው ላቸው አካውንት እናንተ የዩቱብ አካውንት ስትከፍቱ አስባችሁበት አቅዳችሁበት የሆነ ነገር ትንሽ እንኳን ሆን ማወቅ ያለባችሁ ነገር አለ። የራሳችሁን ኮድ የራሳችሁንትን እንዴት መሙላት እንዳለባቸው እሷን እሷን ነገር እንኳን ማወቅ አለባቸው። አሁን ልክ እንደገኔ እንደገኔ ከባድ ነው አሁን ዩቱብ ዩቱብ ለሚከፍት ሰው ልክ እንደገኔ ያለ ሰው ከባድ ነው ብዬ ነው ማስበው። የፈለገ እሷ እትን ቢኖራት ተሰጦ ቢኖራት እትን ቢኖራት የሆነ ካጠገቧ የራሷ የሆነ ቤተሰብ መኖር አለበት። የራሷ የሆነ ቤተሰብ ማለት ነው እንጂ ዩቱብ ማለት በጣም እኔ አሁን ያየሁት በጣም ከባድ ገና ከትንሹ ገና ገና ከዚች ከአስር ሰብስክራይብ ማለት ነው በጣም በቃ ከባድ እንደሆነ አየሁኝ። እና ዝም ብላችሁም ዩቱብ ላይ የትናት በሉ ነው ምለው ከሰው ጋር የሚያጋጫቸዋል። እንኳን እኛ አብርሽን እንኳን አታዩም እንዴ? የዛን የመጀመሪያ አካውንቱን ማነው ስሙ? ማጅራትን ሲለው መፍትሄ ነው። በአብርሽ ደግሞ መቀለድ አንድ ሰው እንዳይናገረኝ እና አብርሽ እንኳን ጋማ ተብሏል አካውንት እንኳን እኛ ማለት ነው እና ጥንቃቄ ያስፈልጋል ማለት ነው። እንደ ዛሬ እንደነ ቤቲ እንደነ ገኒ እንዳይሆን ማለት የቱ ነገር ጥንቃቄ ያስፈልጋል። እና እነሱ ያው እነሱ ራሳቸው የመልካም ነገር በሰሩበት አሁን ቤቲን ቅድም ስንቶቹ ናቸው ሲናገሯት የነበሩት እና ይመስላላችኋለሁ የኔ ውዶች፣ ወዳችኋለሁ። በጣም በጣም ነው የምወዳችሁ። እንግዲህ እንደነገርኳችሁ ሰብስክራይቧ እንዳትረሳ፣ ሰዓቱን አስቆጥሩልኝ፣ አበረታቱኝ እና ይህንን ይመስላላችኋለሁ። ያው ይሄ ቪዲዮ ነገ ዛሬ አይደለት ነው ያልኩት፣ ነገ በተመሳሳይ ሰዓት ስለሆነ የምለቀው። ያው ቀስ በቀስ እንቁላል እኮ ቀስ በቀስ ነው በግሯ የምትሄደው ይባላል። እና በተመሳሳይ ሰዓት ሲለቀቅ ነው በጣም አሪፍ ነው ያሉኝ፣ እና ነገ ነው የምለቀው። አሁን ከቲክቶክ እንደወጣው ነው መጥቼ ለቀኩት የሰራሁት ቪዲዮ ማለት ነው። አሁን ሊብ ላይ እንድገባ እችን አስሯን ቶሎ ብላችሁ ሰብስክራይብ አርጉኝ፣ አበረታቱኝ፣ ሰዓቱን አስቆጥሩልኝ የኔ ውዶች። ነገ ጠዋት በጣም ጥሩ ጥሩ ነገር ይዤላችሁ እመጣለሁ፣ አምናለሁ ደግሞ። ስለዚህ አበረታቱኝ እላችኋለሁ። ውድድ ነው ማረጋችሁ። እውነት ዝም ብላችሁ ሄዳችሁ አንድ ሰው ላይ ቦክስ አትግጠሙ፣ አስማሙ እንጂ። አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ፣ አንቺ መልሽ ምናም ነገር አይባልም። በእውነት እንደነገርኳችሁ ነው። በእውነት ስንት ሲያግዟት ነበረ። ክፍያ ራሱ ክፍያ ላይ ስደርስ ወይ ነገር እኮ ይከፈላታል ወይ እሰይ ምናም ነገር ሲሉ እግዚአብሔር በጆሮዬ ሰምቻለሁ በእውነት ለእሷ እንዴት እየሆኑ እንደነበረ እና ማለት ግጭት ይኖራል። በግጭት ማለት ደግሞ እንደዚያን ነገር ቤት እየሚዘጋችው እንግዲህ ገንዬ አፋ አያርፍም የሆነ ነገር ስትላት ነው እንግዲህ ያንን አካውንቱን የዘጋችባት እና፣ ለማንኛውም ሰላም ይሻላል። እኔን ሰብስክራይብ አድርጉኝ እህታችሁን። ውድድ ነው ማድረጋችሁ። ባይ ባይ